የፖለቲካ ፓርቲዎች የጋራ ምክር ቤት በዛሬው ዕለት አቶ አደም ፋራህ በተገኙበት የውይይት መድረክ እያካሄደ ነው የሚገኘው። ይህንን ጉዳይ ቀዳሚ አድርገን በቀጥታ ስርጭታችን እንመለከተዋለን። እንደ ሀገር የፖለቲካ ሥርዓቱን ለማዘመንና ዴሞክራሲን ለማጎልበት የፖለቲካ ተዋንያን ሚዛን በጠበቀ ፉክክርና ትብብር ሊሰሩ ይገባል ሲሉ የብልጽግና ፓርቲ ምክትል ፕሬዚዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራህ ተናገሩ። የአማራ ክልል መንግስትና የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የውይይት መድረክ እየተካሄደ ይገኛል። ይህንን በተመለከተ ደግሞ ዘጋቢያችን ዘመኑ ይርጋ ተጨማሪ መረጃዎች ሊያደርሰን በቀጥታ መስመራችን ላይ ይገኛል። ዘመኑ፣ እንደምን ቆይተሃል? በመድረኩ የተነሱ ዋና ዋና ሀሳቦችን ጠቅለል አድርገህ አድርሰን። አመሰግናለሁ። በተለይም የአማራ ክልል መንግስትና የፖለቲካ ፓርቲዎች የጋራ ምክር ቤት አባላት ውይይት ዛሬ እዚህ በባህር ዳር እየተካሄደ ነው የሚገኘው። በዚህ ውይይት ከፍተኛ የፓርቲና የመንግስት የስራ ኃላፊዎች ተገኝተዋል። እንግዲህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ ና የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራህ በዚህ የፖለቲካ ፓርቲዎች የጋራ ምክር ቤት ተገኝተዋል። እንዲሁም ርዕሰ መስተዳድር አረጋ ከበደ የኢትዮጵያ ፖለቲካ ፓርቲ የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ፣ የፌዴራል የመንግስት የስራ ኃላፊዎች፣ የፓርቲ ኃላፊዎች እንዲሁም የፖለቲካ ፓርቲዎች የጋራ ምክር ቤት አባላትም እንግዲህ በዚህ ውይይት ምክክር እያደረጉ ነው የሚገኙት። ምክክሩ በዋናነት የፖለቲካ ፓርቲዎች በአብሮነትና በጋራ በትብብር መስራት ላይ ትኩረት ያደረገ እንደሆነም ነው የተመላከተው። እንግዲህ በመድረኩ ላይ የተገኙት ቀደም ብዬ የገለጽኩት የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊው አቶ አደም ፋራህ ሀሳባቸውን ሰጥቷል። በተለይ እሳቸው ምንድነው ያሉት የፖለቲካ ምህዳሩን ለማዘመንና የዲሞክራሲ ስርዓትን ለማጎልበት የፖለቲካ ተዋንያን ሚዛኑን የጠበቀ ፉክክርና በትብብር አብሮ መስራትን ባህል ሊያደርጉና ሊለማመዱ እንደሚገባም አንስተዋል። እንግዲህ ፉክክሩ ጤናማ እንዲሆን የፖለቲካ ምህዳሩ እንዲሰፋ እና ጤናማ እንዲሆን ማድረግ ያስፈልጋል። ለዚህ ደግሞ እንደ ሀገር እንደ ፓርቲም በርካታ ስራዎች እየተሰሩ መሆናቸውን አንስተዋል። በተለይ እንደ ሀገር የፖለቲካ ምህዳሩ ጤናማ እንዲሆን በርካታ አስቻይ ሁኔታዎችን አንስተዋል። ህጎች፣ አሰራሮች እንዳሉም የፖለቲካ ፓርቲዎች የጋራ ምክር ቤቱ የሚመሩባቸው ማዕቀፎች እንዳሉ አንስተዋል። ከዛ ባሻገር ተቋማትንም ለዚህ ማሳያ አድርገዋል። በተለይ ምርጫ ቦርድንና ከዚህ ጋር በተያያዘ እንግዲህ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የሚመሩባቸው የተለያዩ ተቋማት እየተገነቡ መጠዋል። ለዚህም አንዱ የፖለቲካ ፓርቲዎች የጋራ ምክር ቤት ከፌዴራል ጀምሮ እስከ ታችኛው የፓርቲዎች መዋቅር ድረስ እንዲሰፋ እየተደረገ መምጣቱንና የፖለቲካ ምህዳሩ ጤናማ እንዲሆንና እንዲሰፋ ሰፊ ስራ እየተሰራ መሆኑ ነው እንግዲህ አቶ አደም ፋራህ በንግግራቸው የገለጹት ፓርቲዎች እንግዲህ የራሳቸውን ሚና መወጣት እንዳለባቸውም አቶ አደም ፋራህ አስገንዝበዋል። በተለይ የፖለቲካ ምህዳሩ ጤነኛ ይሁና ፉክክሩ የዳበረ ይሁን ከተባለ በተለይ ፓርቲዎች የራሳቸውን ሚና ሊወጡ እንደሚገባም በአጽንኦት ገልጿል። ከዛ ባሻገር ፓርቲዎች በጋራ በትብብር እንስራ ስንል አንድ በሚያደርጉን ሀገራዊ ጉዳዮችና በብሔራዊ ጥቅሞቻችን ላይ የጋራ አቋም ሊኖረን ይገባል የሚል ሀሳባቸውንም አንስተዋል። ከዛ ባሻገር እንግዲህ ፍላጎትን በሀይል ለመጫንና እንዲሁም ደግሞ የፖለቲካ ፍላጎትን በሀይል ለመንጠቅ የሚደረግ ባህል እንዲቆም ጠይቋል። በተለይ ለዚህም ደግሞ የፖለቲካ ፓርቲዎች ሚናቸውን ሊወጡ ይገባል። በፍክክርና የሕዝብን አጀንዳ ይዞ በዲሞክራሲያዊ መንገድ በመወዳደር ነው እንግዲህ ስልጣን ላይ መውጣት የሚቻለው። ከዚህ ባሻገር እንግዲህ የፖለቲካ ፍላጎትን በኃይል ለመንጠቅና ስልጣን ለመያዝ የሚደረግ ሀገር ያፈርስ ካልሆነ በስተቀር የዲሞክራሲ ስርዓት እንድንገነባ አያደርገንም። ለዚህ ደግሞ የፖለቲካ ፓርቲዎች የራሳቸውን ሚና ሊወጡ እንደሚገባም በአጽንኦት ገልጸዋል ማለት ነው። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደም ሀሳባቸውን ሰጧል በተለይ የፖለቲካ ፓርቲዎች በጋራና በአንድነት በቅንጅት ልንሰራ ይገባል ብለዋል። እንደ ክልልም ይህንን ባህል እያዳበርን እንገኛለን። የአማራ ክልል በአማራ ክልል ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤትም ለዚህ ማሳያ አድርገዋል ማለት ነው። በተለይ በሰላማዊ መንገድ ፉክክር የሚያደርጉ ፓርቲዎች መኖራቸውን ያክል ስልጣንን በኃይል ለመያዝና አፍራሽ ተልእኮን የያዙ አካላትም እንዳሉ አንስተዋል። እነዚህን አካላትም በየትኛውም አጋጣሚ ስልጣንን በኃይል ለመያዝ የሚደረግን ድርጊት ሊታገሉ ይገባል። ለመያዝ የሚደረግ ጥረት አፍራሽ መሆኑን ህዝብን የሚጎዳ መሆኑን ህዝብን ለተጨማሪ ስቃይ የሚዳርግ መሆኑን የፖለቲካ ፓርቲዎች በአጽንኦት ሊገልጹ እንደሚገባ አንስተዋል ማለት ነው። በመጨረሻ የፖለቲካ ፓርቲዎች የጋራ ምክር ቤት የመድብ ላይ የፖለቲካ ፓርቲ ስርዓት እውን እንዲሆን እንደ ሀገር ሚናውን እየተወጣ ይገኛል። በተለይ በአብሮነትና በጋራ በሚያደርጉ ጉዳዮች የፖለቲካ ፓርቲዎች በጋራ እንዲሰሩም እንግዲህ በር እየተከፈተ መሆኑን አንስተዋል። ጉዳዮችን አካተን መረጃዎችን ለተመልካችና ለአድማጭ የምናደርስ ይሆናል። ለሰዓቱ ያለኝ መረጃ ይህንን ይመስላል።